በፍሪ የህዝብ ተወካዮች ምክር ቤት በየወሩ በሚዘጋጀው የዜጎች ፎረም መድረክ ላይ በተለያዩ የህብረተሰብ ክፍሎች የሚነሱ ፖለቲካዊ፣ ኢኮኖሚያዊ ና ማህበራዊ አጀንዳዎችን ወደ መድረክ በማምጣት በዘርፉ ጥልቅ እውቀት ባላቸው ምሁራን ና የመንግስት የሰራ ኃላፊዎች አማራጭ ሀሳቦችን በማንሳት ቀጣይ ምንናደርግ የሚል የመፍትሄ ሀሳብ በማንሳት ውይይትና ምክክር ይካሄድባቸዋል። ከዚህም በተጨማሪ በተነሱ አጀንዳዎች ዙሪያ የተለያዩ የህብረተሰብ ክፍሎች የሲቪክ ማህበራት ና የሚዲያ ተቋማት ሰፋ ያለው ውይይት ና ክርክ ምክር በማድረግ በቀጣይ ምን ማድረግ እንደሚገባ የመፍትሄ ሀሳቦችን ያፈልቁበታል። ከዚህም በመነሳት ለሶስተኛ ጊዜ በፍሪ የህዝብ ተወካዮች ምክር ቤት በተካሄደው የዜጎች ፎረም ህገ መንግስትና ህገ መንግስታዊነት በኢትዮጵያ በሚል ርዕሰ ጉዳይ የተለያዩ ምሁራን፣ የመንግስት ስራ ኃላፊዎች የተፎካካሪ ፓርቲ አባላት እና የተለያዩ የህብረተሰብ ክፍሎች ተገኝተው ምክክር አድርጓል። በእለቱ በመድረኩ የተገኙት የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ መድረኩ የተዘጋጀበትን እና ርዕሰ ጉዳዩ የተመረጠበትን ዋና ምክንያት ህገ መንግስትና ህገ መንግስታዊነት በዜጎች ዘንድ የሚመላለስ እና ምላሽ የሚሻ ጥያቄ ከመሆኑም በተጨማሪ በጉዳዩ ላይ ሀገር የሚገነቡ ሀሳቦች የሚሸራሸሩበት ነው ብለዋል። ለምክር ምክር ቤት የመረጥንበት ዋናው ምክንያት ምንድን ነው? ከተባለ ዋናው ምክንያት በህብረተሰቡ ውስጥ የሚመላለስ ጥያቄ ነው። የዜጎች ጥያቄ ነው። ፋንዳሜንታሊ ደግሞ ምላሽ የሚፈልግ ጥያቄ ስለሆነ ነው ያቀረቡ ነው። አንዱ በኢትዮጵያ ውስጥ ከህገ መንግስትና ህገ መንግስታዊነት ጋር በተያያዘ ጥያቄዎች አሉት። ስለዚህ ይሄ ጥያቄ ሶሉሽን ስለሚፈልግ ኢትዮጵያን ህዝብ የሚወክለው ምክር ቤት አጀንዳውን ወደ መድረክ ቢያመጣ የሚል መነሻ ነው የተያዘው። ሁለተኛ ከህገ መንግስትና ህገ መንግስታዊነት ጋር የተያዘ ጥያቄ በሙሉ በዚህ መድረክ ላይ ምላሽ ያገኛል ተብሎ አይደለም። በዚህ መድረክ ላይ ለውይይት ሀሳብ መጫር ነው። ከዛም በኋላ ምሁራን ይወያዩበታል፣ የሚዲያ ሰዎችም አጀንዳ ያደርጋሉ። በእኛ እምነት አጀንዳ ግን የሚያደርጉት አገርን በሚገነባ ኢትዮጵያን በሚያጠናክር ህዝቦቿን አንድነት በሚያጠናክር መንገድ ይሆናል በሚል ነው እንጂ እቺ መድረክ ሁሉን ነገር ታጠቃልላለች በሚል እሳቢ አይደለም። በሶስተኛ ደረጃ ሁላችንም ከዚህ አኳያ ደግሞ በኃላፊነት የራሳችን ሚና ይዘን ቀጣይ መስራት እንችላለን ተብለው ይታመናል። ለምሳሌ ከዚህ አኳያ እዚህ መድረክ ላይ ያልተሳተፉ ኢትዮጵያውያንም በኋላ በሚዲያም ሲከታተሉ ይሹ ያደርጋሉ፣ አጀንዳ ያደርጋሉ። ለዚህ ምላሽ ምላሽ ሊሆኑ የሚችሉ ሀሳቦችን ያቀርባሉ፣ አሰላሳዮች ይጨነቁበታል። የፖለቲካ ፓርቲዎችም ከትናንት ተምሮ ዛሬ እንደተሻለ ለማድረግ በሕገ መንግስትና ሕገ መንግስታዊነት ዙሪያ ላይ የፖለቲካ ፓርቲዎችና መሪዎችም የሚዲያ ሰዎችም በዚህ ዙሪያ ላይ ስራ ይሰራሉ የሚል እምነት ተይዞ ስለሆነ የአጀንዳ የተከፈተው በእኔ እምነትም በጣም በጣም የተሳካ መድረክ ነው ብዬ አምናለሁ። በዚሁ አጋጣሚ እኛ አጠቃላይ ህገ መንግስትና ህገ መንግስታዊነትን በተመለከተ ውይይት ለማካሄድ ነው እንጂ ለምሳሌ አሁን ያለውን ህገ መንግስት ዲፈንድ ለማድረግም አሁን ያለው ህገ መንግስት ውድቅ ለማድረግም አይደለም። እሱ አጀንዳውና ጊዜው ሲደርስ እያንዳንዱ አካል የራሱን ሀሳብ ይዞ ይቀርባል። እኛ በኮንሰፕት ደረጃ ህገ መንግስት ህገ መንግስታዊነት ምንድን ናቸው፣ ከዚህ አኳያ ኢትዮጵያ ምን መልካም ነገሮች አሏት፣ ምን ደግሞ የጎደሉ ነገሮች አሏት፣ የሚል ነገር ለመነጋገር ነው እንጂ ቱቢ ፍራንክ አሁን ያለውን ህገ መንግስት ዲፈንድ ለማድረግና አሁን ያለው ህገ መንግስት ውስጥ ይሄ መቀጠል አለበት ይሄ መቀጠል ያለበትም የሚል ነገር ለማንሳት ስላልሆነ በዚሁ አንግል ብናየው የበለጠ ጥሩ ይሆናል። በእለቱ ህገ መንግስት ህገ መንግስታዊነትና የህገ መንግስት ታሪክ በኢትዮጵያ በሚል ገለጻ ያደረጉት የታሪክ ምሁሩ ፕሮፌሰር ባህሩ ዘውዴ አሁን ላይ በስራ ላይ የሚገኘው ህገ መንግስት መሰረታዊ ችግሮች ያሏቸውን ጉዳዮች ምን እንደሆኑ አንስተዋል። ፕሪያምብሉን በተመለከተ አንድ ትልቅ ችግር ያለበት ነገር ነው። ምክንያቱም ሲመጣ ራሱ ህገ መንግስቱ ኢትዮጵያን ዲኮንስትራክት አድርገን ሪኮንስትራክት እናደርጋለን በሚል ፍልስፍና ነው። ችግሩ ያለውም ከዛ ላይ ነው። ኢትዮጵያን እንደ ኢትዮጵያ ሳይቀበል እንደ አዲስ ኢትዮጵያ እንፈጥራለን። ስለዚህ ብሄር፣ ብሄረሰቦች ህዝቦች የሚል የተንከረፈፈ አጠራር መለጥ አሁን ድረስ የሚያስቸግረን አጠራር በዛ መልክ ማነው ብሄር ማነው ብሄረሰብ ማነው ብሔረሰብ ህዝብ እንኳን ባልተለየበት ሁኔታ እኛ ብሄር ብሄረሰብ ህዝቦች የመጀመሪያው ኮንስቲትዩሽን በዓለም ላይ እንደዚህ ብሎ እንትን ያለ የኢትዮጵያ የ87ቱ ህገ መንግስት ነው እና የትም የለም። የአሜሪካንም የናይጄሪያም ከኢትዮጵያ ላነሰ ህብረ ብሔራዊ የሆኑ ህገ መንግስቶችን ስናይ ዊዘ ፒፕል ኦፍ ዊዘ ፒፕል ኦፍ እንደዚህ ነው እንጂ ዊዘ ኔሽንስ ኔሽናሊቲስ ኤን ፒፕልስ ኦፍ ኢትዮጵያ ብሎ የሚል ነገር ወይም ናይጄሪያ ወይም ዩኤስ ወይም ኢንዲያ የሚል የለም እና ይሄ መሰረታዊ ችግር ነው። አንቀጽ ሰላሳ ዘጠኝን በተመለከተ አሁን አንዱ ጽንፍ ይውጣ ይላል። ደግላለ ግን እዛ ውስጥ እኮ ኢምፖርታንት የሆኑ መብቶች አሉ። የብሔረሰቦች ባህልና ቋንቋ መከበር፣ እነኝህ ምንም ቢሆን መነካት የሌለባቸው ናቸው። እና ትልቁ ችግር ምንድን ነው? ንዑስ አንቀጽ አንድ ላይ ተንደርድሮ ስለመገንጠል መጀመሪያ መብቱን ማወቅ ነው። መብቱ መብት የተሸራረፈብኝ አልተከበርልኝም ሲባል የመገንጠል ጥያቄ ይመጣል እንጂ ራሱ ለምንድን ነው መገንጠል ቅድሚያ የሚሰጠው ይህም መታየት ያለበት ነው እና ተግዳሮቶቹ እንዳሉ ተግዳሮት የቅድም አንቀጽ መቶ አራት መቶ አምስት አንድ ብዙ ጊዜ የሚጠቀሰው ትልቅ እንትን ናቸው። እነሱ ምዕራፍ ሶስት ነው። ምዕራፍ ሶስት ያሉ መብቶች ይላሉ ይባላል። ምዕራፍ ሶስት መብቶች ሲሉ ያዜ ብሔረሰቡን መብት በማሰብ ነው እንጂ ሲቪክ መብቶቹን በማሰብ አይደለም። እና ይሄ እንግዲህ አሁን አንድ ትልቅ ቻሌንጅ ነው። እንዴት እንደም አውዊካማጓራ እንዴት እንደ ሌላ ጉዳይ ነው። ሌላ እንግዲህ በአፈጻጸም ደረጃ ለምሳሌ ያለው ችግር የምለው ለምሳሌ የሰመኮ መቋቋሙ ትልቅ ነገር ነው። ይህን ባጠባቂ ምን ሆኑ ትልቅ ነገር ነው። ግን ምን ያህል ኤፌክቲቭ ናቸው? የሰመኮ በጣም በጣም ብሪሊያንት የሆኑ ሪፖርቶች ያወጣል። ግን መንግስት ምን ያህል ይከታተለዋል? ምን ያህል ያስከብራል? እነኛ ሪፖርቶች ምን ያህል ክትትል ተደርጎባቸው ያጠፉቶቹ እንዴት ይቀጣሉ? አይቀጡም። ይህን የመሳሰሉ ነገሮች፣ ወሳኝ ነገሮች ናቸው። በኢትዮጵያ የህገ መንግስት ቅቡልነት ተግዳሮቶች ላይ ገለጻ ያደረጉት የፌዴሬሽን ምክር ቤት ዋና ጸሐፊ አቶ ትግሉ መለሰ በበኩላቸው አሁን ያለው ህገ መንግስት በጸደቀበት ወቅት የነሱ የነበሩት የተለያዩ ጥያቄዎችን መገንዘብ ያስፈልጋል ያሉ ሲሆን አሁን ያለው መንግስት ህዝቡ የተሻለ ነው ብሎ የሚያምንበትን መንገድ ለመከተል ፈቃደኛ የሆነ የፓርቲ እሳቤ ያለው መሆኑ ትልቅ እድል ነው ሲሉ ገልጾታል። ትራንዚሽኑ ጊዜ የነበረበት ሁኔታ ሁሉም የራሱ ኢንትረስት እንዲከበር የሚፈልግበት ሁኔታዎች ነበሩ። ይሄን ካላደረግ እንደዛ አላደርግም ይሄን ካላደረግ አላደርግም የሚል ድርድሮች ጭምር የነበሩበት ፕሮሴስ እንደነበረ ይታወቃል። ባይዞ አንቀጽ 39ም ሲቀመጥ ፋንታሲ የሆነ ቃል ተመርጦ ተፈልጎ አይመስለኝም። የነበሩ ሁኔታዎች ግን፣ አስገዳጅ የሆኑ ሁኔታዎች፣ መደራደሪያ ሊሆኑ የሚችሉ በጊዜው ፍላጎት የነበሩ የፖለቲካ ጥያቄዎች፣ የፖለቲካ ቡድኖች የነበሩበትን ታሪክ በደንብ መረዳት ያስፈልጋል። አሁን አንድ የሆኑ ተነስተን ጀርመን እንኳን በሕገ መንግስቷ ውስጥ መገንጠልን የሚከለክል ክሎዝ አላት። የጀርመን ሕገ መንግስት ምዕራቡና ኢስትና ወስት ጀርመን ከደረሳቸው ታሪክ በኋላ ጉዳቱን ስላዩ ማለት ነው። ግን ከጉዳት በኋላ ነው እንደዚህ አይነት አንቀጽ ክሎዝ ያስገቡት። ስለዚህ ምናልባትም በእኛ ሂደት በእኛ ተሞክሮ ባለፈው 35 ዓመታት 30 ዓመታት እነዚህን ጥያቄዎች ለመመለስ የሄድንባቸው መንገዶች ትራንዚሽኑን ፒስፉል እንዲሆን ቀጣይ እንዲሆን ለሌሎች ነገሮች መነሻ መንደርደሪያ እንዲሆን ምቹነታ እንዲፈጥር ተስማምቶ የቀጠሉበት ሁኔታዎች ሊኖሩ እንደሚችሉ መገንዘብ ያስፈልጋል። ግን ምንድን ነው አይ ይሄ በቃ ሞታችን ነው የሚል የፓርቲ እሳቤ የለም። አሁን ያለው መንግስት በቃ ይሄ ከነካኸው ሞታለሁ እጠፋለሁ የሚል አይነት እሳቤ የለም። አሁን ባለበት ሁኔታ በደንብ ሁላችን መረዳት መቻል ያለብን ማለት ነው እንደ ምሁር እንደ ፖለቲከኛም እንደ ማንኛውም ዜጋ መረዳት ያለብን ነገር የተሻለ ሀሳብ ካለ፣ በህዝቡ ቅቡልነት ያገኘ ነገር ካለ ወደ የትኛውም መንገድ ለመሄድ ዝግጁ የሆነ የፖለቲካ ስርዓት አለ። ሁሉንም ደግሞ ሊያሳትፍ የሚችል ሁሉንም እድል የሚሰጥ ሁሉንም እንድደመጥ ምቹ ሁኔታዎች የሚፈጥር ስርዓት አለ። ይሄ ደግሞ ትልቅ ኦፖርቹኒቲ ነው። ስለዚህ ባለው ኦፖርቹኒቲ ይህን ተጠቅሞ ሀሳቦቹን ማንሸራሸሩ ኢምፖርታንት ነው። ግን የነበሩትን በሰዓቱ የነበሩትን ነገሮች ደግሞ መርሳት ተገቢ አይሆንም ማለት ነው የሚል አስተሳሰቦች ነበሩ። አሁን ደግሞ ሀሳብ አምጣ፣ ወደ መድረክ አምጣ፣ ጥያቄን ክሊር አርገው ግልጽ አርግና ና እንወያይ፣ እንነጋገር መድረኩም እንፍጠርልህ የሚል ምቹ ሁኔታዎች ሜዳር ተፈጥሯል። ይሄን ሜዳር ሁሉም ሰው መጠቀም መቻል አለብን። ኮምፕሌን ማድረግ ሳይሆን እድሉን ስናገኝ ሁላችን ጥያቄዎች አሉን። እንደ ቡድን ጥያቄዎች አሉን፣ እንደ ግለሰብ ጥያቄዎች አሉን፣ እንደ ማህበራት ጥያቄዎች ይኖሩን አሉ። ስለዚህ መፍትሄው አሁን በተዘጋጁ ፕላትፎርሞች አገርን የሚደግፍ አገር እንዲሻሻል ህገ መንግስታዊ ስርዓቱን እንዲሻሻል የሚፈልግ አካል በትክክል ጥያቄውን ኮሄረንትሊ አዘጋጅቶ መምጣት ይፈልጋል ማለት ነው። የምክር ቤት አባልና የህግና ጥናት ምርምር ኢንስቲትዩት ኃላፊ የሆኑት የተከበሩ አቶ ዘከሪያስ አርኬሎ የህገ መንግስት ሪፎርምና ሀገራዊ መግባባት ላይ ባቀረቡት ገለጻ ኢንስቲትዩቱ በሰራቸው ጥናቶች ላይ በተለያዩ የህብረተሰብ ክፍሎች የተነሱ ዋና ዋና ጉዳዮች ምን እንደነበሩ አንስቷል። እኛ ባደረግነው ጥናት ጥናቱን የተለያዩ የህገ መንግስት ባለሙያዎችን አሳትፈናል። ሙሉ ሀገሪቱን አሳትፈናል። ወደ 256 ወረዳ አሳትፈናል። ከ18 ዓመት በላይ እድሜ ያላቸውን በተለይ ሳይንሳዊ ዘዴዎችን ተጠቅመን አሳትፈናል። የትኞቹ የህገ መንግስት ድንጋጌዎች ናቸው የሚል ግልጽ በሆኑ ቋንቋዎች አቅርበን ጠይቀን። እኔ አሁን እዚህ ስቀርብ የምክር ቤት አባልነቴ ፓርቲ አባልነቴ አይደለም። እዚህ ሳቀርብ ነን ፓርቲዛን በሆነ ፕሮፌሽናል በሆነ ቋንቋ ነው አሁን እየተናገርኩ ያለሁት። እዚህ ላይ አሁንም አቀርበው ምንድን ነው የተነሱት አንቀጽ 39 ልክ ፕሮፌሰር እንዳሉት ኮንቴንቱን ውስጥ ያለውን ይዝ እና የሚያነሳው እነዚህ እነዚህ ነጥቦች ይሏቸዋል። ሉዓላዊ ስልጣን ባለቤት ይሄ በጣም ዳይቨርስ የሆነ ሶሳይቲ የህንድንም የተለያዩትንም አንስተው ይሄ አገራዊ አንድነትን ሰስቴን አድርጎ ከመጠበቅ አንጻር ያለውን ኢምፕሊኬሽን በጣም ሙያዊ በሆነ ሁኔታ ናሬት አድርገው ሌሎችም በሰሙት ልክ ያቀርባል። ሉዓላዊ ስልጣን ባለቤት ሰንደቅ ዓላማንም ያነሳል። ሰንደቅ ዓላማ ይሄ የብሔር አርማ ሌላ ሌላ በሚል ምንድን ነው ለምሳሌ አሁን የህንድ ጉዳይ ይነሳና ህንድ ውስጥ እያንዳንዱ ክልል ባንዲራ ይኑሮ አይኑሮ የሚለው አርጊመንት ነበር ኖ ይሄ የሚከፋፍል አገርን የሚበታትን ሊሆን ይችላል ወይ? ሰርተ በለ ምልክት ይኑርና የአገሪቱ የሀገሪቱ ሰንደቅ ዓላማ እንዲሆን የሚለው አይነት ሀሳብ አንስቶ ክርክሮችን ያ እኛ ጋም ሲመጣ ይሄ ኢሹ ሆኖ በደንብ አንስተዋል። ስራ ቋንቋንም እንደዚሁ፣ የፌዴራል የክልል መንግስት አወቃቀርም እንደዚሁ የመሬት ባለቤት ይሄን ስንል ግን እነዚህ ሀሳቦች ሁሉ ከቀረቡ በኋላ ምን ይሁን ነው። ልክ መንግስት አሁን አይነኬ ለመድረክ አይቀ ፕላትፎርም አይዘጋጅም ይለው ሳይሆን ይሄ አለ አገራዊ ምክክሩ በቃ ይሄ ከቦቶም አፕ የሆነው ከታች ወደ ላይ የህዝብ ውይይት ሀሳቦችን የሚያመጣው እንደሚያመጣው ሁሉ ይሄን ሰነድም ወስዶ ምን አይነት ጉዳዮች ወደፊት ለውይይት ለጋራ ምክክር ቀርበው በህግ ማሻሻያ በሉት በሬፈረንደም በሉት በምን ሂድ የሚሉትን ግብአት ይሆናል ብለን ነው እኛም በመድረኩ የተገኙት የምክር ቤቱ አፈ ጉባኤ የተከበሩት ታገሰ ጫፎ በበኩላቸው የመድረክ ዋና ዓላማ በሀገሪቱ አንኳር አንኳር በኋላቸው ጉዳዮች ላይ እንዴት ምክክር እያደረገን እንሂድ የሚለው ነው ያሉ ሲሆን የተለያዩ ፍላጎቶችና አመለካከቶች በአንድ ሀገር ውስጥ ቢኖሩም እንኳ ሕገ መንግስታዊነትን ማረጋገጥ ቅድሚያ የሚሰጡ ተግባር ነው ብለዋል። እዚህ የዜጎች ፎረም ስናዘጋጅ ዋና ዋና በሆኑ አንኳር በሆኑ በሀገራዊ ጉዳዮች ላይ ምክክር እንዴት እነዚህ ጉዳዮች ደግሞ የተለያዩ የፖለቲካ አመለካከቶች ቢኖሩም፣ ልዩ ልዩ ማንነቶች ቢኖሩም አንድ ሀገር ስላለን ቆም ብለን ክልል ላይ የሚፈጸመው ምንድን ነው፣ ፌደራል ላይ ተፈጸመ ያለው ምንድን ነው፣ ህገ መንግስቱን ምንድን ነው የሚለው ህገ መንግስቱ እንዴት እያስከበርን ብሄድ አለምን የማን ሚና ምንድን ነው በሚናው ስለሆነ ሰው ሁሉ የሚንቀሳቀስን ተቋም ሰው የሚለው በህግ እንደምታውቁት ተቋምም ግለሰብም ስለሆነ ማለት ማድረግ ስለሚጠይቅ ስለዚህ ህገ መንግስታዊነት እጅግ አስፈል ህገ መንግስት ሊሻሻል የሚችል ሰነድ ነው ወይ? አዎ፣ ሊሻሻል የሚችል ሰነድ ነው። ህገ መንግስቱ ላይ በእኛ ሀገር ጥያቄዎች አሉ። በትክክል አሉ ጥያቄዎች አሉ። እነዚህ ጥያቄዎች ምንም ይሁኑ ምንም፣ ስፋታቸውም ጥልቀታቸው ምንም ይሁኑ ጥያቄዎቹ መነሳት የሚችሉበትን መድረክ መፍጠር፣ ጥያቄዎቹ ላይ ደግሞ ምን ማድረግ ነው መምከር ነው ከመከሩ በኋላ ህግና ስርዓትን ተከትሎ ስርዓት ስለሚያስፈልገው ፕሮፌሰር ቅድም እንዳሉት ስርዓት ያበጁ መሄድ ስለሚያስፈልግ ያ ስርዓት ስለሆነ ዘላቂ የሚያደርገው ለሰላምም፣ ለልማትም፣ ለሁሉም ነገር በስርዓቱ መሄድ ስለሚያስፈልግ ማለት ነው። ያለ ስርዓት ከሄድ በጣም እጅግ አስቸጋሪ ነው። ብዙ የሚፈታተንን ነገር ምንድን ነው ያለ ስርዓት ለመሄድና በስርዓት ለመውሰድ የሚደረግ ትግል ነው። ስርዓቱ ምንድን ነው? ህገ መንግስት ለእኛ ስርዓት ነው። እጅግ አስፈላጊ ነው። ይህን ህገ መንግስት ይዘን ደግሞ ህገ መንግስታዊነቱ የምንናገረው ነገር ማድረግ ብላችሁ አንስታችኋል። ግድ ማድረግ ሆኖ መገኘት ደግሞ እነኛ በጣም እጅግ አስፈላጊ ነው። ሁሉም ሰው ደግሞ በህግ ፊት እኩል ነው ብላችኋል። ተግባራዊ ማድረግ እጅግ አስፈላጊ ነው። እነዚህ ነገሮች ችግሮች የሉም አይደለም። ችግሮች አሉ። ችግሮቹም ግን አቶ ትግሉ ያቀረበው እኮ ችግሮቹና ተግዳሮቶቹ የሚል ነው። ርሱ አይደለም። ችግሮች እንደዚህ እንደዚህ እንደዚህ ነገሮች አሉ። ተግዳሮቶቹም ደግሞ አሉ። ነገር ግን እነዚህ ነገሮች መክረን የጋራ ማድረግ አለብን ነው። ምክንያቱም አሁን ዛሬ የያዝነው ኮምፓራቲቭ አናሊሲስ ላይ አይደለም። ማለት እንትን እኮ አይደለም የህገ መንግስቶች ኮምፓራቲቭ አናሊሲስ ያለም ያረግ ነው ህገ መንግስት እና ህገ ህገ መንግስቶች አሉ። በዚህ በዚህ ፌል አድርገናል፣ አሁን እዚህ ደርሰናል። ይሄ እንዴት እናጽናው? ህገ መንግስቱን በሚመለከት የሚነሱ ጥያቄዎች የሚስተናገዱበትን ስርዓት ተከትለን ህገ መንግስቱን ማሻሻል እንችላለን። ለዚህም ደግሞ አገር እየመከረች ነው። ስለዚህ ቆም ብለን ሁላችን እንነጋገር ነው።